አንድ ኃጢአተኛ ወንጌል ሲሰበክለት በእግዚአብሔር ቃል ውሃ ይታጠባል። ቀጥሎ በክርስቶስ ኢየሱስ ደም ይሸፈናል። ከእግዚአብሔር ቁጣ ይድናል። ዮሐንስ 19 ከቁጥር 28። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ቃል ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘም ብሎ ነፍሱን አሳልፎ ሰጠ ይላል። ክብር ለእግዚአብሔር ይሆን። ጌታችን ኢየሱስ ክርስቶስ በመስቀል ላይ እየተከናወነ ያለውን ነገር በመሪነት እንደያዘው እሱ በሚመራውና በሚወስነው መንገድ እንደሚከናወን ከሚያሳዩት ሁነኛ ክስተቶች አንዱ ይሄ ነው። ኮምጣጤ የሞላበትን ዕቃ የሮም ጭፍሮች እዛ አካባቢ ያስቀመጡት ለምን ይሆን? ኮምጣጤ የሚሰሩበት መንገድ አላቸው። እኛ የምናውቀው ይሄ ሎሚ የሚመስለው ኮምጣጤ አይደለም። እዚህ ላይ የወይን ግሬፕስ ይሄ ቅጠሉ በተለይ ገና ወደ ጣፋጭነት ሳይሄድ በጁስ መልክ ሲሰራ ኮምጣጤ ሆኖ ይወጣዋል እንጂ ጣፋጭ ወይን አይደለም። ይሄ ተጠመቀው ብዙ ዓመት በመጥመቂያ ጉድጓድ ውስጥ የሚቀመጠው ወይን ጣፋጭ ወይን እሱ ፍሬው አይደለም። እውነት ለመናገር ለሚሰቀሉት ሰዎች ከማሰብ ይልቅ ለራሳቸው ነው የሚያስቡት። መጠጡ ራሱ የነሱ ነው። በነሱ አሰራር ከወይን ቅጠሎች የሚዘጋጅ እንደሆነ ነው መረጃው እና የሮም ወታደሮች እና የቤተ መንግስት ሰዎች በቃ መስከር ሲፈልጉ፣ መደንዘዝ ሲፈልጉ መዝናናትም ሲፈልጉ የሚያደርጉት ነገር ነው። እንግዲህ አንዳንዱ ካስቸገራቸው እውነት ነው። መስቀል ሲሸከም በፀሐይ ሲንገላታ በጣር ውስጥ ሲሆን ውሃጥም ይጠበቃል፣ እና ማክሲመም ለእሱ አዝነውለት አይደለም። ካዘኑለትማ ከሞት ያድኑታል ወይም መፍትሄ ይሰጡታል። አደል እንዴ? ስራ እንዳያበዛባቸው ጩኸቱ እንዳይረብሻቸው ሊሆን ይችላል። ምናልባት ከሰጡት ሁሉም የእነሱ ኢንተረስት እንጂ የዚያ የሚሰቀለው ሰው መሻት አይደለም። ምንስ ያደርግለታል እየሞተ ጠጥቶ፣ ምንድን ነው ጥቅሞ ብቻ እዛ አካባቢ ሆምጣጤ የሞላበት እቃ ግን ጌታችን ኢየሱስ ክርስቶስ በልቡ ውስጥ ምን ነበር የሚመላለሰው ሲባል፣ ለመብሌ ሐሞት ለጥማቴ ኮምጣጤ ሰጡኝ ብሎ በመዝሙር ስልሳ ስምንት በቅንፍ ስልሳ ዘጠኝ ላይ ቁጥር 21 ላይ የተመዘገበውን የመሲሁን መዝሙር ያስብ ነበር፣ የራሱ ነውና። ይህንን አስወግደው ብለው የፈረዱበትን እና ለመስቀል ላይ ሞት አሳልፈው የሰጡትን እርሱን ለጥማቱ ሆምጣጤ አቀረቡለት። ያመፈጸም አለበት በዋናነት ማሳያው ይሄ ነው። ከሰው የሚቀበለውን መከራ ከሚያሳዩ ገጠመኞች ከሚያሳዩ ክስተቶች አንዱ ሆኖ በቀደሙት መጽሐፍት ውስጥ ተጠቅሷል። ስለዚህ ልብ ውስጥ የሚያስበው ይሄንን ነው። ስለ ጠማው ለመርካት ፈልጎ ይመስላችኋል? ትንሽ ሊያቆያት ነፍሱን፣ ጉሮሮን ሊያረጥብ እና ውሃ ይሰጡኛል ብሎ ገምተው ነው ወል ጠምቶታል።